ዛሬ ክራይስት ግሩፕ ሰፊ ዘገባ ነው ይዞ የወጣው። ቅድም ጋዜጣውን ለማቅረብ ሞክሬያለሁ። ክራይስት ግሩፕ ይዞት የወጣው ዘገባ መቀመጫው ቤልጅየም ነው ታውቃላችሁ፣ የግጭት አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከንያ አልሐምዱሊላህ፣ ሁሉ ሰላም ነው። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብለናል። ሰላማችሁ ብዝት ተርፎ የበልልን። እንዴት ነው? ኢድ እንዴት እያሳለፋችሁ ነው? በድጋሚ ኢድ ሙባረክ ኢድ ሰኢድ ብለናል። እንዴት ይዛችኋል? ኢድ እንግዲህ እያከበራችሁ ነው። ረፍት ነው ስራ ነው። እንዴት ነው? ዛሬ እንግዲህ ያው ኢድ ነው። እናም ደግሞ ሸዋል ነች ማለት ነው። ሸዋልንም ደግሞ አትዘናጉ። የጾማችሁ አጅሯ ትልቅ ትልቅ ትልቅ የሚባላ ያላት ብዙ ሰው ሰሞ ሲታይ የሚዘናጋ ማለት ነው። በነገራችን ላይ ሸዋል ላይ አብዛኛው ሰው ይዘናጋል። አጅሩም ደግሞ እንደዛው ነው ማለት አጅሩም ደሞ እንደዛው ነው። ስለዚህ አትዘናጉ። ሸዋልን ጾሙ ስድስትዋን ቀን እንግዲህ እንደምንም ብላችሁ ጨርሷት አጅሩን ግን ተካፋይ ሆኑ ማለት ነው ምክንያቱም ያው ኢት እስከ ሶስት ቀን ነው ድረስ ነው ያለው ማለት ነው በነገራችን ላይ ኢት ሁሉም ሀገር አንድ ላይ አይደለም ያከበረ ያለው አንዳንድ ሀገራት አሁን ግብጽ ኦማን አንዳንድ ሀገራቶች ሲታዩ ገና ዛሬ ነው ኢዳቾን የፈቱ ያሉ ትላንትና ጾመኛ ነበሩ ማለት ነው እኛ ሀገር አንዳንድ ሀገሮች ደግሞ ያው ትላንትና ደግሞ ፈቱ አሉ ማለት ነው አልহামዱሊላህ ለዚህ ላደረሰን አላህ Subhanahu Wa ምስጋና ይገባው አልሐምድላ ሱም ሀምድላ። ይሄንም ስንት ሰው ጠብቆ ስንት ሰው ደግሞ ያልደረሰውም አለ። እኛን ደግሞ ወዶ ፈቅዶ ስላደረሰን ላላ ምስጋና ይገባው አልሐምድላ አልሐምድላ አልሐምድላ ሱም ሀምድላ። እና ደግሞ ሸዋልን አትዘናጉ ለማለት ነው። ምክንያቱም ሸዋል አጅሯን ተካፋይ እንድትሆኑ እና በጣም ጥቅም ያላት አጅር ያላት ብዙ ሰው ስለሚዘናጋትን መሰለኝ አጅሯም ከፍ ብሏ ያለ ነው ማለት ነው። ስለዚህ ሸዋልን ጾሙ እኔ በበኩሌ ዛሬ ጾሚ አለሁኝ። ጾሙ ይላችኋለሁኝ። ሱብሓነላህ ያኔ የመጪውን ምክን ይንደርሳልን ወይም አንደርስም እሱን አላህ ሱብሓነሁ ተዓላ ነው የሚያውቀው ማለት ነው። አንዳንዴ እንደርሳለን አንዳንዴ አንደርስም። አላህ እንደመረጠው ነው ማለት ነው። እንደወደደው ነው ማለት ነው። እንደፈቀደው ስለዚህ አላህ ካደረሰን ለመጪው አልሐምዱልላህ ካላደረሰንም ደግሞ ወዶ ፈቅዶ ከወሰደንም አልሐምዱልላህ ስለዚህ ሸዋልንም አትዘናጉ ኢዳችሁም ደግሞ የሰላም የፍቅር የመተሳሰብ አላህ ስብሓን ወታላ እንዲ ያደረግላችሁ በድጋሚ ተመኘው ምክንያቱም ሀገራችን ሰላም የለም ለሀገራችን ሰላም እንዲመጣ በየቦታው ረብሻ አለ በየቦታው ጦርነት አለ በየቦታው ፍቅር የለም ስለዚህ ለሀገራችንም አላህ ስብሓን ወታላ ፍቅርን ሰላምን እዝነትን እንዲያመጣልንም ዱአ እንዳደርግ ዱአ አድርጉ ብቻ እኛ ሙስሊሞች ሰውን ሁላችሁም መላው የኢትዮጵያ የተባለ አካል ደም የሆናችሁ ሁላችሁም በዱአችሁ በርቱ፣ ለሀገራችን ሰላም ይምጣ። የሚጎዳው ምስኪን ገበሬው ነው። ስለዚህ ለእነሱም ነስሩን አምጣላቸው ይላቸው አለሁኝ። የሰላም የፍቅር አላህ ስብሐነሁ ወተዓላ እንዲያደርግልን እንመኛለን። ኢዳችሁንም ደግሞ የሰላም የፍቅር ለሁላችንም እንዲያረግልን መላው ምስሊም እህት ወንድሞቼ፣ እናት አባቶቼ በየሀገር ያላችሁት እንዲሁም በሀገር ውስጥ ያላችሁ እንኳን ደረሳችሁ። ለዚህ ለተከበረችው ኢድ አላህ ስብሐነሁ ወተዓላ አላህ በሰላም አደረሰን። እንዲሁም ደግሞ አላህ ደግሞ በሰላም ወዶ ፈቅዶ ሀረፋውንም በሰላም ያድርሰን እላለሁኝ። ቤተሰቦቼ ቪዲዮን ከወደዳችሁት በቅንነት በቅንነት ላይክ፣ ሼር ያደረጋችሁ አበረታቱኝ። ነባሮች፣ አዳዲሶች ደግሞ ደውል ምልክቷን በማጥቆር በየጊዜው የምንለቃቸው ነገር ይደርሳችኋል። ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ፣ ተቀላቀሉ እንላለን። ኮሜንት አስቀምጡልን። የሰው ሆኖ ማይሳሰት ነገር የለምና ኮሜንት ላይ ኮሜንታችሁን ጻፉልን፣ ያበረታታናል ማለት ነው። ኮሜንት መጻፍ ያበረታታል ለሰው ልጅ ኮሜንታችሁን አስቀምጡ። እንዲሁም ደግሞ እስከ ሶስት ቀን ድረስ ተክቢራችሁን አላሁ አክበር አላሁ አክበር አላሁ አክበር እያላችሁ እስከ ሶስት ቀን ድረስ ደግሞ አጅሩን ተካፋይ ሆኑ ማለት ነው። እስከ ሶስት ቀን ድረስ ነው። አሁን ሁለት ቀን ቀርቶናል ማለት ነው። እና አላህ ስብሐነ ወተዓላ እንግዲህ ሁላችንም በሰላም በፍቅር በጤና ለሀገራችን ሁላችንም ስደት ላይ ያለን ያስገባን ለሀገራችን ያብቃን ነው የሚለው ሁላችንም ከልቤ አመሰግናለሁኝ ከልቤ ከልቤ አመሰግናችኋለሁ ስለምታበረታቱኝም ጀዛኩም አላሁ ከይረን ፊዱንያ ወላ አኺራ ብያለሁኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ